ከባድና እንግዲህ ዛሬ ኤፍሬም መጥተዋል፣ እና ስለ ሩታ ምናምን እያወራ ነበር። ስላስ እያስጠነቀቀውን ነገር ምን ምንድን ነው አሁን? የጥሩ ነው ብዬ የተቀበልኩን ነገር ብኖር እንትን ነው ማለት የሆነ አልሐቅ እንዴት አድርጌ ላስረዳቸው? እሷ ማውራት የለባትም ግን ልክ ነሽ። አንዳንድ ቦታ ልክ ናት። ሩታ ራሱ ማለት ነው እንደዚህ ነገር መደበቅ የለበትም። አብሬሽ ራሱ ማለት ነው እውነቱን ማናገር ነበረብህ ሶ የእውነቱን አናገርክም ማለት ነው አንተ ሰላም ሰላም ውድና የተከበረሁ የተከበራችሁ ውድ የቻናሌ ቤተሰብ እንዴት ናችሁ ደህና ናችሁ ወይ ደህና ነኝ የእግዚአብሔር ስም የተመሰገን ይሁን ባላችሁበት ቦታ ሰላማችሁ ይብዛ እኔ ደህና ነኝና ወንድም ኤፍሬም የብሪሽ ወንድምና መርተዋል ዛሬና ሩታ ተቆጣትና አስጠነቀቃት ምናምን ነው እኔ አሁን ኤፍሬም ያወራው ነገር ልክ ነው ብዬ የሚቀበለው ነገር ብኖር ሩታ እቺ ልጅ ነገር እየካነሳች ልክ ነው ስለምንወደው ሰው ላይ የሆነ ነገር ሲመጣ፣ አንችልም፣ ዝም ማለት አንችልም። ሶ ልክ ነው እና ማለት ዝም ማለት እያየሽም እንዳላይ ሰው ሆነሽ ማለፍ ነበረብሽ። አልፈረድምሽም፣ እኔ አልፈረድም፣ ግን ምን መሰለሽ? ይች ልጅ አፈቅር ያለው ባሌ ነው፣ እንዴት ብታወራ አውርታ፣ ለምን እንደዚ ሆነ ብላ ቢጠይቅ እውነቱን ይይዛ ማለት ነው። የድሮ ነው ማለት ነው። ይሄንን ነገር አንስተች ህይወት ሽን ለማጥፋት ሰው የሚፈልገው እኮ እናንተ እንድትጣሉ የሚፈልጉ ብዙ ናቸው። እሱ ወዳጅ ማሳያ አስመሳዮች እናንተ ስም ይዞ ሚዲያ ላይ ቻናሉን ለማሳደግ እየሮጣ ያለው እያያቸው አይደል? እንዲ እንዲ ለእነሱ እናንተ ለምንድነ ክፍተት የምትፈጥሪ? በቃ እኒ አሁን አንቺ ላይ ማይፈራ ሊፈርድብሽ በቃ ተይ። ሰው የሚያወራው ነገር ሁሉ እውነት ነው ብለሽ ማቀበል የለብሽ ሚና ይናት ይምር እና ኤፍሬም ያለው ነገር እኮ ትክክል ነው ብዬ ነው የሚቀበለው ነ የድሮ ነገር የበቃ የስድስት ዓመት እና የአምስት ዓመት ነገሮች አሁን ዛሬ መጥቶ ህይወትሽ ማበላሸት የለብሽም እና አንቺ ደግሞ በቃ ያለውና የኔ ነገር ሰው ሲነገርሽ አትስሚ እና ቦይ ሲሚሆን ድምፅ የሚሆን የኔ ነገር ፎቶዎች ምናምን ሰው ሲሌክሽ አ እና እቺ እነጽ ተብየዋ ሁነትም ሁናት ካላት የድሮ ነገር ሳይሆን እስቲ ቅርብ ቀን ምን እንዲያሳለፈች ነገር ካለ አንቺ ገማታ እውነት ከነገራች ሶኬ ያን የሆን ነገር ብታውሪም እውነት አለን እንልሻለን። ሶ ግን እኔ አንዳንዴ አብሪሽ እየዋሻ ነገር አለ ብራዘር፣ የወለክ ያለው ነገር ለምን እውነት ነው ብለ እውነቱን አልነገርካትም? ነገ እኮ ግን ውስጥ ላይ ምን አስቤክ ያነገርከው ነገር ይኖር ይችላል። ሰው አንድ ልጅ አንድ ሰው ከመሬት ተነስቶ ግን የነገር በቀ ነገሩን ያነሳል ብዬ አላስብን ሮታም ግን መር ከመር ተነስታ አይደለም ይሄን ነገር የጀመረችው ሶ አንተ መናገር ነበረቤ ፍቅረኛ እንዲሆነች ከዚህ በፊት ማለት ነው ሮታ ከመመጣቶ በፊት ሶ ግልጽ አድርጌ መናገር ነበረቤ ብራዘር እንደ ማለት ወይም ፍሮም እንትን ነው ጊዜ ማሳለፍ ወይም ዝም ብለን እያሳለፍ ነው ነገር ነው ብለን ማባባስ ና ትኒ በቃ የሆነ ነገሮችን አለባብሰ ማለፍ። ለነገ ህይወቴ ናተኮላንተ ህይወት ሁሉ ነገር ማወቅ አለባት፣ ህይወቴ ላይ ያለው ነገር ሁሉ ማለት ነው። ነገር ግን አንዳንድ ምስጥር ሊኖር ይችላል፣ አንተና እግዚአብሔር ብታቆት ነገር እና አላቅም። ይሄንን አሁን ይሄ ነገር ሊደበቅ ነበረብህ ብዬ አላስብም። መደበቅ የለብህም ያለው ነገር ነው ያለብህ ምናልባት ምን ምን ይሁን እናውቅም፣ አልፈርድ ብህም እኔም አይ አልፈርድም። አንቴ ላይ ራሱ ማለት ነው እና እና ሩታ ይወልሽ ምን ይሁን ምን ይሁን ሜዳ ላይ ወጣችሁ ማልስ አትስጡ ለማንም ማለት ነው። ጌታ ምን የሚፈጠር ተፈጥሮ ተፈጥሮ እዚህ ጮ ጮ ይግባ ማንም ማለት ነው። ማልስ ካጣ በቃ ምንድን ነው፣ ውሻ ዝም ብሎ ነው ቁሚጮው አይገርማችሁ። ዝም ብሎ የሚጮው ውሻ ታቁም እንዴ እንደዛ፣ ሰውም ዝም ብሎ ይጮዋል፣ ይሮጣል ይሮጣል በቃ ከዛ ቤቱን ይገባል ማለት ነው። ሶ ማልስ ከሌለ አንቺ ወጥሽ ካናጋርሽ፣ አንቺ እሷ ያለችው ቡታ ጀራ አንቺ ያለች አዲስ አበባ ምን አገናኛችው? እሷ ዝም ብላ ትጮ። አንቺ አሁን አብርሽ እውነቱን ከነገራ እኔ ወደ ከዚህ በፊት እያሳለፍኩት ህይወት ነው ከነገራ ማመን አለብሽ። ና ጎ ማለትም የልብሽም አንቺ አሁን ብዙ የሚታወሩ ሰው አደለሽም። ወርጉዝነሽ የራስንሽን መጠበቅ ና የራስሽን አላቅም፣ ራስሽን ጠብቅ አለቀ እና የምን ምንም ነገር ይፈጠር ዝም ብለሽ ይበቃ። ግን ሲጋ ያስቻለንም አንችልም፣ ግን እያየን ዝም ማለት እያየን ማለፍ አንችልም። ነገር ግን መቻል አለብሽ። ሶ ህይወትሽ ህይወት ይበጥበጣል። ሁሉ ነገር ከዚህ በፊት የተፈጠሩ ነገሮች አያያቸው የእናንተ የዋነት፣ ደሞ እናንተ የሆነ ነገር ሰው እንዚህ ሲሆን ብዙ ነገር ነው የሚፈጠረው። ከዚህ በፊት ራሱ ይህን የማይሆን ነገር ነው ህይወታቸው የተበጣበጣ። ተባጥብጦ አንድ ወር ድረስ ሜዳ ላይ እንዲዛ በቃ ሰው የሰውን ነገር አትስሚ። ሰው ምልሽን ነገር አትስሚ። እና ህይወትሽን ኑሪ በቃ ይሁን። ሰው ብዙ ነገር ሊኖር ይችላል፣ ነገር ግን ያ ነገር ማሰማት የለብሽም። እና ተረጋግተሽ አስቢበት እና አብሬሽም ያለው እውነቱን ነገራት። እንደ እውነቱን ማደባቅ ለምን አስፈለገ? እቺ ደሞ በየቦታው ሁሉ እኚኝ እኚህ ምትዩ። እኔም ግን ሴት ነኝ አልፈርድብሽም፣ ነገር ግን ከዚህ በፊት እየነበርሽ አሁን መጥተሽ ማወላቀስና መለቃቀስ እራስሽን ማጠፋት ምን አመጣ? ሁለ ሴቶች እራሱ ይረፉ እንጂ እንደ እግዚአብሔር ንፍሮ። ስለዚህ ያላችሁበት ቦታ ሰላማችሁ ብዙ፣ ውዶች ደህና አደሩ ወዳችኋለሁ፣ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑልኝ። ሀሳብ አስተያየቱ ያልኩት ነገርና አስተያየታችሁ ካለ ኮመንት ላይ ጻፉልኝ እላችኋለሁ። አንድ ሺ ያስገቡኝ ፕሊስ ፕሊስ ፕሊስ። ግሬስም የጨረቃ ፋሚሊም ማለት ነው እና ደህና አደሩ ባይ።